ሆን የዚህ መሆን ምንም አያስፈልግም። አንቺ በራስሽ ኮንፊደንት ነሽ፣ በራስሽ ብዙ ነገር ማድረግ ትችላለሽ ምናምን። ምን እያልከኝ ነሽ? ምንም ልልሽ አይደለም። ልሄድ ነው። የት ነው የምትሄደው? ወደ ቤቴ ነ ወደሚሄዱበት ምናምን፣ ብቻ ልሄድ ነው። እንዴት እንደዚህ አይነት ሀሳብ ታስባለህ? ትናንት ከወጣ በኋላ ተመልሰህ የመጣኸው እኮ ሁሉን ነገር የተውከው መስሎ ነበር። ምን ሆነክ ነው ሀይሚ? እንዴት እንደዚህ አይነት ነገር አላሰብም። አሁን ለጠየቅሽኝ ጥያቄ ትናንት የተፈጠረው ነገር አዎ፣ ደስ አይልም፣ በእርግጥ በጣም ያስጠላል። ግን የልጁን ምናምን ነገር ተይው። ግን አንቺ የምትናገሪኝ ነገር አንቺ የምትይው ነገር እይ እኔ እናንቺ ካልታረቀ አለው አንተም እኮ ትናገረኛለህ አይደል እንዴ? ለምትናገረኝ ነገር ለምትጠይቀኝ ጥያቄ ነው ምላሽ ምንሰጠ እና አሁን እንደዚህ አይነት ውሳኔ የሚያስወስን ነገር ምን ተገኘ? ምንም የሚያስወስነኝ ነገር ስላሌለ ማለት እዚህ የምቆይበት ነገር ምንም የለም እኮ። እኔ አንተ ደግሞ እንደፈለግ ደስ ሲል መተካ አንች ጋር እሆናለሁ ደስ ሲል ተነስተ ደግሞ ይሄዳለው እንድትለኝ አልፈልግም። እንዴ እኔ እኮ ይሰማኛል አይደል እንዴ? አሁን ደግሞ ተነስተህ ልሂድ ነው ትለኛለህ? አሁንም ቢሆን ሀይሚ እኮ አንቺ አትናገሪ፣ ስትናገሪ ራሱ የልብ ጎ ነው የምታደርሽው ማለት ነው። እውነቷን ነው ያለችው ብሩኬ። ስትፈልግ የምታስቀምጣት ስትፈልግ የምትገለገለባት እቃ አይደለችም። ስትፈልግ ወደ ህይወቷ የምትገባ ስትፈልግ ወደ ህይወቷ የምትወጣ ሰውም አይደለችም። በችግር ጊዜ ህመምክ እስከሚሻለት ድረስ ደፋ ቀና ብላ አስታማክ እነዚ ከአንተ ጋር ሆነክ አንተ ዛሬ ለሄኖክ ተደርበክ ነው። አዎ ለሄኖክ ነው እንጂ ሌላ ምክንያት ኑሮ አይደለም። ከቤትሽ ወጥቻለሁ እኔ መሄድ አለብኝና ስለሁሉም ነገር በጣም አመሰግናለሁ። እንደ ባዳ ሰው ማለት ነው። ከዛ ደግሞ አሁን ደግሞ እውነታውን ደግሞ ስታጣራ ወደ ሷ ህይወት ለተመጣ ማለት ነው። ሷ ከመርካቱ ገዝተሃት ያስቀመጥካት ዕቃ አላለችውም ሀይሚ ማለት ነው። ስትፈልግም ደግሞ ወደ ህይወቷ የምትገባ ሰውም አደለክም ስታናግራት ራሱ በእነዚህ አይነት መንገድ እንድትና ከዚህ በላይ ምን ታርገው? ከዚህ በላይ ማክበር አለ እንዴ? ከዚህ በላይ ማስረዳት አለ እንዴ? ከዚህ በላይ ለአንተ መልካም ከመሆን የበለጠ ምን አለ ማለት ነው። ጀስት የሆነ ምንድን ነበረ ስላመምኝ፣ ጀስት ለማንኛውም ሰው የምታደርገው አይነት በመልካምነት የምታደርገው አይነት ነገር ነው ብሩክ ያወራው ማለት ነው ያንጸባረቀው ማለት ነው። እና ትክክል አይደለም ያደረግከው ማለት ነው። ነገሮችን ማስረዳት ባለበት መንገድ ታስረዳለህ፣ መግባባት ባለበት መንገድም ታስረዳለህ ማለት ነው። አንደኛ እውነቷን ማጣራት የሚባል ነገር አለ። ገባ አይደለ? አንድ ሀይሚ እንዳለችው ቤቷ እየተደፈረ ነው፣ እቤቷ እየተደፈረ ነው ማለት ነው። እንዴት ብትል ይመጣል፣ የሆነ ሰው በሩን ከፍቶ ይሄዳል። ከዛ ደግሞ ቤቷ ማንም መቶ ይደባደባል ማለት ነው። አንድ ትናንት ሄኖክ ራሱ ያደረገው ነገር ትክክለኛ አይደለም። አንተ ደግሞ ዛሬ ይሄን ውሳኔ የወሰንከው ከሄኖክ ጋር ለምን ሄኖክና ቴዲ ለምን ተጣሉ ብለህ ነው እንጂ እውነታው ውስጥ የሚያውቀው ሀይሚ ምንም አይነት ነገር እንዳላደረገች እንጂ ከሀይሚ ጋር መግባባት አቆጣችሁ አይደለም፣ ብሩክ ማለት ነው። አንተ የሆነ አውቀክ እንደዚሁ ከሷ ህይወት መውጣት ምናምን ከፈለግክ ነው እንጂ ይሄ በጣም ቀላሉን ነገር ምክንያት ልታደርግ አይገባክም ማለት ነው። ሲጀመር ደግሞ እሷ እኮ የተታረቃችሁ ነበር የመሰላት አይደለም። መጣቅ አሞክን የመጣቀው ማለት ነው የመምምን ሴ ጀስት አለቀ። ግን እች ልጅ አንተ በእንደዚ አይነት ሙድ አብረህ እያስጠመቃ፣ ጥሩ ነገር እያረክላት፣ ጥሩ እንክብካቤ እየደረግ የድሮ ፍቅራችን ተመለሰ፣ ነገሮች ተስተካከሉ ምናምን ስትል ተመልሰ ደግሞ ወደ ኋላ ተመልሰ ነገር ማጠንጠን ማለት ምን ማለት ነው? እዚህ ጋር ያለን ነገር ይቆማል። እውነቷን ያለችው በቃ አሁን እዚህ ጋር የለን፣ ይምቀበል። አሁን ተመልሶ ደግሞ በኋላ ደግሞ ነገሮቹን እውነታውን ሲያቅ ደግሞ ተመልሶ ሊመጣ ነው ማለት ነው። ከዛ ይቅርታ ብላ ትቀበሏለች ማለት ነው። እንደፈለገ ሲፈልግ ይመጣል፣ ሲፈልግ ይሄዳል ማለት ነው። ምንድን ነው አለው ስትሉት፣ የለም የለም ስትሉት አለ ማለት የሆነ በሴት ልጅ ነፍስ መጫወት ማለት ይሄ ነው። አንደኛ እች ልጅ ጥሩ ነገር ነው። አሁን ጀስ አሁን ድኝ ያለው ህመሜን ጨርሻለሁ እና የሰው እርዳታ አያስፈልገኝም። ስላደረግሽልኝ መልካም ነገር ሁሉ አመሰግናለሁ። የሰፈርነህ ብሩኬ ማስረዳት የሚባል ነገር አለ፣ መረዳት የሚባል ነገር አለ ሲጀመር እሷናት ነገሮችን ድብስብስ አድርገታ የተወችልክ። ጥፋቱ እኮ አንተ ጋር ነው። እሷ እንኳን አልታመመችም። ያኛው ስለ ፎቶ ሳታስረዳት ነው አሞ እንኳን ቤቷ አስገብታ አስተኝታ ጥሩ ጥሩ ነገር እያደረገችልህ ጥሩ ጥሩ ትሪቶች እያደረገችልህ ክመመን ያስታመመችክ ማለት ነው። አንተ ግን ትናንት ቴዲ መጣ ቤቷ ምናምን ብለህ አምቦ ክራይ ቢዬው ያደረገውምም ሄኖክ ነው። ሄኖክን ማናገር ካለብህም በግልጽ እሱን ሄደህ ትናገራለህ እንጂ ሀይሚሌ እንደዚህ ምናምን በተ የሆነ በጥሩ በስነ ስርዓት እንድታናገር ትቻለ። እኔና አንቺ መግባባት አለች። አንተ ኮ የምትግባባው ቡርቄ ስሰማት ነው ስታዳመጣት ነው ስታወራት ነው ልትግባቡ የምችሉት እንጂ ሳታወራት ሳትረዳት ከእንቅልፏት ቀስቀሳት እንደመርዶ የሆነ ነገር ልነግርሽ ነው ጥሩ ዜና ይዛ እንደመጣ ነገር ማለት እኔና አንቺ መግባባት አልቻልንም እና ህይወታችን እዚህ ጋር ያበቃል እንዴ እኔ በሰው ህይወት አንተ ስትፈልግ የምትወጣ ስትፈልግ የምትገባ እውነቷን ነው በጣም ደስ ያለኝ ንግግር ማለት ነው ማለት በቃ የሆነ ሰው አለ አይደለም እሺ እንዴ ምንድን ያለው እኔ ከአንቺ ህይወት ያለመምጣት መብቴ ነው ከአንቺ ህይወት አለመምጣት አለመግባት የመውጣት መብት አለኝ ያላት። የለክም፣ እውነት ብሩክ የለክም። ለምን እሷ አንተ አንተን የማፍቀር ግዴታ አላት፣ አንተ ግን ከእሷ ህይወት ይመጣል። ለምን መጀመሪያ ፍቅራችሁን ስትጀምሩ የመጣህባት አንተ ነህ እንጂ እሷ አልመጣችበህም። ጀስት እኔ ከአንቺ ህይወት የመውጣት መብቴ ነው ነው ያለ። ለምን መብቴ ነው እንደፈለግኩ እንዳሻሽ፣ በቃ ጀስት አይደለ ንግግሩ ምናምን ማለት ነው። ለማንኛውም ሀይሚ በቃ ነገሮችን ለማስተካከል ሞክሪ። በተቻለሽ አቅም ለፍተሻል፣ ጥረሻል፣ ብዙ ነገሮችን ለማስተካከል ብዙ ነገሮች ከሄደሻል። ግን የዚህ ሁሉ መንስኤ ሄኖክ ነው። ለጸቡ ለሁሉም ነገር እኔ ሄኖክ ነው። ለዛው መጠረጥ ነው ማለት ነው። ለምን ሌላ ኬዝ አለው መሰለኝ። እኔ ሀይሚና ብሩክ ሲፋቀሩ አይወድ ይሆን ይሁን። አይሉን ማቆ ነገር የለም ማለት ነው። እና አንድ ጊዜ ብሩክ ጀርባህን ማጽናት አለብህ። ወዳጅ መስሎ የቀረበት ሰው ሁሉ ጓደኛ አይደለም እና ተጠንቀቅ።